ዛሬ የምናየው ሆሣዕና ማለት ምን ማለት ነው የሚለውም ባጭሩ እናያለን። ወሶ በበዝ ሀቤ ተፋዬ ወቢታንያ ሀበ ደብረ ዘይት ዘስሙ ኤሊዮን ይላል። ቅዳሜን ከስሙን ዘለምጽ ቤት ግብር ገብቶለት ዋለ። ዮሐንስ ወበሳኔታ ይላል በማግስቱ ደብረ ዘይት ሲደርሱ ሲደርስ ከደቀ መዛሙርቱ ሁለቱን ሁሩ ሀገር ዘቅድሜ ክሙ ከፊታችሁ ወዳለ ሀገር ሂዱ። ሰው ያልተቀመጠበት የአህያ ውርንጭላ ታገኛላችሁ። ፈታችሁ አምጡልኝ አላቸው። እነርሱንም ለምን ትፈታላችሁ የሚል ቢኖር በሉ እግዚኦ ይፈቅዶ ጌታው ይፈልገዋል በሉ ብሎ ላካቸው። እነርሱም ሂደው ጌታው ይፈልገዋል ብለው ፈትተው አመቱለት። ወራህኑ አልባ ሲሆሙ ይላል ልብሳቸውን ጎዝጉዘውለት በዚያ ተቀምጦ ወደ ኢየሩሳሌም ሄደ። ደቀ መዛሙርቱም ሰማይ ተከፍቶ ፀሐይ ከአህያው ፊት ሆና ስትሰግድ ምድሪቱም ብሬት ጽድል ስትሆን መላእክትም ከሰማይ ወርደው አህያውን ከበው ሲያመሰግኑት አይተው ልብሳቸውን ከመሬት እያነጸፉ ቡሩክ ዘይመጽ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተመሰገነ ነው እያሉ አመስግነውታል። ኢየሩሳሌም ሲደርሱ ከገጹ ብርሃን የተነሳ ከተማዋ ብሬት ሆነች። ህዝቡ የሆነውን ሊያዩ ወጡ። ህጻናት ፀሐይ ስትሰግድለት መላይት ከበው ሲያመሰግኑት አይተው በመንፈስ ቅዱስ ተመርተው የሰሌን ዝንጣፊ ይዘው ሆሣዕና በአርያም ሆሣዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር እያሉ አመስግነዋል። ሆሣዕና ማለት በልልና ጸንቶ የሚኖር መድኃኒት ማለት ነው። ከምን አገኙት ቢሉ ጌታ ወደ ግብጽ ሲወርድ እስሙናይን ሲደርስ እጸ ተመርት አግኝቶ ካለችበት ቦታ ተነስታ ደብረ ዘይት እንድትተከል አዘዛት። እፅቱም በአየር በራ ደበረ ዘይት ተተክላለች። ከዚህ ቆርጠው አምጥተዋል። ሕጻናቱም በቁጥር ብዙ ናቸው። የእነርሱ ምስጋና ከመላእክት ምስጋና ጋር ተዋህዶ ኢየሩሳሌም ተናወጠች። ረበናት አይሁድ ምን መጣብን ብለው ደነግጠው ቢወጡ ሕፃናቱን ሲያመሰግኑ አገኙት። እግዚአብሔር በሚመሰገንበት ምስጋና የዮሴፍ ልጅ እንድታመሰግኑ ማን አስተማራችሁ? አሏቸው። ሕጻናትም ህፃናቱም እናንተ ዕውሮች ፀሐይ ስትሰግድለት መላይክ ሲያመሰግኑት አታዩ? ምን ዳዊትስ ስለ እኛ ማፈደቂቁ ህፃናት አስተዳሎ ከስብሐተ ብሎ በመዝሙር ስምንት ቁጥር ሶስት ላይ ያለውን አላነበባችሁ? ምን አሏቸው። ረበናት አይሁድም ማስተው የማይቻላቸው ቢሆን ሄደው ጌታን አዝዟ ሙለ ህጻናት ከመያርመሙ ዝም እንዲሉ ህጻናቱን አዝዛቸው አሉት። ጌታም እኒህ ሕፃናት ዝም ቢሉ ድንጋዮች አያመሰግኑ ይመሰላችሁ አላችሁ። ወዲያው ድንጋዮች ከደብረ ዘይት እየዘለሉ መጥተው ሆሣዕና በአርያም ለአምላክነ ሆሣዕና ቡሩክ ለመድኃኒነ ዘይመጽእ በስመ እግዚአብሔር ብለው አመስግነውታል። ወተደመረ ቃለ ሕፃናት ወቃለ አይባን ምስለ ስብዓተ መላእክት እንዲል መቅደሱን ሶስት ጊዜ ዙሮ ወገፍታ ማይዳቲሆም ለመወልጣን ይላል። ጌታም ሻጮችን ለዋጮችን፣ መሸጫ መለወጫቸውን አፈራርሶ እነርሱንም በጅራፍ እየገረፈ አስወጥቷቸዋል። ይህ ሁሉ የሆነው ትንቢቱ ይፈጸም ዘንድ ነው። ትንቢት እንዲህ ይላል፣ ተፈሲሕ ወለተ ጽዮን ወታሰይ ወለተ ኢየሩሳሌም ነዋ ይመጽእ ንጉሥኪ የዋህ ወትሁ ተጽኖ ዲበ እዋለ አድግ ተብሎ በዘካርያስ የተነገረ ትንቢት ይፈጸም ዘንድ ነው። ሙሉ ትርጉሙን በሚቀጥለው እናያለን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። አሜን